እኛ ኢትዮጵያውያን የሰላም፣ የአብሮነትና የመቻቻል እሴቶቻችን እልፍ ናቸው። ኢትዮጵያውያን መሽቶ በነጋና ውሎ ባደረ ቁጥር በርስ በርስ ግንኙነታችን ሁሉ እንደየቋንቋችን ሰላም ነህ፣ ሰላም ነሽ ብለን ተገናኝተን፣ ሰላም ሁን፣ ሰላም ሁኚ፣ ሰላም ሁኑ ብለን እንለያያለን። ሰላም የዘወትር ጸሎታችን፣ ምኞታችንም ጭምር ነው። ሰላም ከሌለ እችን አየር መተንፈስ አንችልም። ምክንያቱም ሁሉ ነገራችን ከሰላም ጋር የተያያዘ ነው። ለምሳሌ አንድ ሰው ከቤቱ ወጥቶ ለመግባት ሰላም ሲኖር ነው የሚገባው። ወይም ደግሞ ባለበት ለመቆየት ሕይወቱን ለማቆየት ካሰበ ሰላም የግድ ያስፈልጋል። ሰላም ሲኖር ነው ሁሉ ነገር የሚኖር ሰላም የሚንቀሳቀሰው ሰላም ማግኘት የምንችለው ከስራው አንጻር ህብረተሰቡ ሰላም ወጥቶ ሰላም ሲገባ ነው። ሰላም ሲኖር ነው ህብረተሰቡ ተንቀሳቅሶ የሚገባው ማለት ነው። ሰላም ልዩ ልዩ ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ ፍላጎቶች ጋር የማይጣረስ የሁሉም ፍጡር የሕልውና መሠረት ነው። የዕለት ጉርሱን በዕለቱ ሰርቶ ለሚያገኘውም ይሁን ለወራዊ ተከፋዩ፣ ወረቱን ለማለምለም ለሚኳትነው ለንግዱ ማኅበረሰብ፣ እጁ ነገር አድርጎ ከተሜውን ለሚመገበው አርሶ አደር የገብቱን ጭራ ተከትሎ ከቦታ ቦታ ለሚዘዋወረው አርብቶ አደር ለእንስሳትም ይሁን ለአራዊት፣ ለአዕዋፍትም ይሁን ለእጽዋት አስፈላጊ ነው። ሰላም ምስትሮ ነኝ። ሰላም ሲሆን ነው ቤት እጄ ወደዚህ ስራ ቦታ መመለስ የምችለው። ሰላም ማለት ወተ በሰላም ስገባ ነው። ሰላም ካልኖረ ሰው በሰላም አይገባም፣ በሰላም አይውለም። እናንተ እዚህ መገናኘት ያደረገው ሰላም ስኖር ነው። ከቤት ወጥቶ የመጠፈው ሰላም ስኖር ነው። የምትመጣው ሰላም ነው የሚያስፈልገው። ለሁሉም ነገር ሰላም ቢያጣ ሰው የዕለት እንጀራ አያገኘም። ሰው አሁን ቀን ወቶ የሚገባው እንጀራ ለመብላት አይደለም። እንጀራውን አታገኘም። አንድ ዳቦ መግዛት የምፈልግ ሰው ስራ ሰርቶ የሚውሉ ሰው አሁን የኔ አይነት ሰው ሰላም ስኖር ነው ወቶ የሚገባው። ሰላም ከሌለ የለም ሁሉ ነገር። ሰላም ያስፈልጋል ግዴታ። ሰላም ካልሆነ ምንም ሰው በሰላም መግባት መውጣት አይችልም። ስራ እችል ስራ እችል ስሮ መስራት አልችልም። ሰላም ከሌለ ምንም መኖርም አያስፈልግም፣ መኖርም አያምርም። ሰላም መሆኑ እንደ ኢትዮጵያ አስፈላጊ ነው። ዋናው ሰላም ነው የትም የትም ቢሆን። ሰላም ከሌለ እንዴት ይሰራል? ሰላም መኖር አለበት። ሰላም በጣም አስፈላጊ ነው። ሰላም ከሌለ ማምረት አይቻልም፣ ወልዶ ማሳደግ አይቻልም። በሰላም ወጥቶ መግባት አይቻልም። ሰላም በጣም አስፈላጊ ነገር ነው። የሰላም ዋጋ ዝም ብሎ የሚገለጽ አይደለም። ሰላም ከሌለ እንዲህ ሰርተን መብላት አንችል። ሰላም ሲኖር ነው ስራ የሚያምረው። ሰላም ሲኖር ነው ወቴን የምንገባ። ሰላም በረከት አይደለም፣ እኛ የምናመጣው ነገር ነው። ሰላም ከየትም ቦታ ይመጣል። ሰላም እኛ ጋር ነው ያለው። በመጀመሪያ ሰላም የምንፈልግ ከሆነ እኛ ሰላም ማሰብ አለብን፣ ሀገራችን ሰላም እንድትሆን ሰላም የሰፈነበት በሰላም ወጥተን መግባት የምንችል ሴኩርድ እንድንሆን ከፈለግ፣ የመጀመሪያው ጉዳይ እኛ ራሳችን አንደኛ ሰላምን ከአይምሯችን ማመንጨት አለብን። ሰላም የማያመነጭ አይምሮ ይዘን ስለ ሰላም ማውራት የለብን። ስለዚህ ሰላም አስፈላጊ ነው ብለን ካልን እኛ የሰላም መሪ ተዋናይ መሆን አለብን በመጀመሪያ። ስለዚህ ሰላምን ለማምጣት ሌላ ቦታ መሄድ አይጠበቀንም እኛው ራሳችን በመጀመሪያ ሰላምን መስበክ፣ ሰላምን ማሰብ፣ ሰላምን መናገር፣ ሰላምን መኖር አለብን። የዛኔ አገሪታችን ሰላም ትሆናለች። አብረን መኖር እንችላለን ማለት ነው። ምክንያቱም ሰላም የሁላችን ድምር ውጤት ነው። ሰላም ሲኖር ነው ውሎ መግባት የሚቻለው። ሰላም ከሌለ ውሎ መግባትም ሆነ ሰርቶ የሰራውን በሰላም መብላት መጠጣት አይችልም። ልጅም የምታሳድገው ሰላም ሲኖር ነው። ሰላም ሲኖር ነው እኛ የምንኖረው። ሰላም ሲሆን ነው። ኢትዮጵያ ሰላም ስትሆን እኛ የምንሰራው የምንገባው የምንወጣው ሰላም ለእኔ ትልቅ ነገር ነው። ሰላም ስኖረው ልጆቻችንን የምናሳድገው ስራ ምንሰራው ምንገባው ምንወጣው። ሰላም ለእኔ ተስፋ ነው። ሰላም ማለት ለእኔ ፍቅር፣ ደስታ። ሰላም ለእኔ ፍቅር እና ደስታ። ሰላም ሀገርን ወደ ኢኮኖሚያዊ ከፍታ የሚያሻግሩ የልማት ስራዎች በበቂ ሁኔታ የሚሰሩት አስተማማኝና ዘላቂ ሰላም ሲኖር ነው። ሕዝብን የሚያማርሩ የመልካም አስተዳደር ጥያቄዎች እልባት የሚያገኙትም ስለ ሰላም ሁላችንም አብዝተን ስንሰራ አስተማማኝ ሰላምም ሲኖር ነው። ሰላም ከሌለ ምንም ነገር መስራትም አይቻልም፣ መኖርም አይቻልም። ታዳጊም ማፍራት አንችልም፣ አገር ማፍራት አንችልም ውብ የሆነች ጸዳ ያለች ሀገር ማፍራት አንችልም፣ ሰላም ከሌለ። ሰላም ካለ፣ መተባበር ካለ፣ ፍቅር ካለ፣ መከባበር ካለ፣ በዛ ውስጥ ነው ሁሉ ነገር የምናገኘው።